ኮሮሪማ በዛ ላይ የድር ኩባያ የጣሊያን ቆዳ እዚህ ጋ የተከመረውን ነገር እኔ ግራ ይገባኝ። እኔ እንኳን አያችሁ ግብዳ ነኝ ወፍራም ነኝ አይደለ? የተከመረ ነገር የለኝም። ሙልት ሙልት ልት ያልኩኝ ነኝ። አያችሁ እዚህ ጋ የተከመረ ነገር አለ ትላለች ወፍ። ምንም አያምርብሽም፣ አያምርብሽም ቤታ ቁጭ በ እንደውም ከአንገት በላይ ትሻለሽ ቤታ፣ ከአንገት በላይ ትሻለሽ የዕድር ጉባኤ የጣሊያን ኮዳ ይህቺን እኮ ነው የምታኪም ይህቺን ነው የምታኪም ሲንዝሮ ማለት ነው እንደው ባትቆሚ ነበር የሚሻልሽ ባትቆሚ ባትቆሚ ነበር የሚሻልሽ ገና እረግጥሻለሁ በልጄ ስለመጣሽ እረግጥሻለሁ አንቺ የባለጌ ልጅ ማለት ነው ባለጌ ወልዶ ባለጌ ያሳደገሽ እነዚህ ገረዶች የእሷን ገረዶች ብሎክ ነው የምታደርጓቸው ከዚህ ብሎክ ለእኔ ልጄ ቀይ መስመር ናት ኦኬ የታባሽ አንቺን አውቃሽ። የኔ ልጅ ቤታለች፣ ልጅሽ ትጦንጠው መግሻ። ጌፍ ከማናት ሪከርድ አድርጉ፣ ሪከርድ የምታደረጉ ሰዎች። ከማናት ስሟ ከነጃት ጋር ጌም ስጫወት ማለት ነው። ነጃት ሙልጭ አጥባ አጥባ ስላሰጣቻት ማለት ነው። አንበሳ አውረድች ከነጃት ጋር ጌም ስጫወት ቆይቷል። ያንን አንበሳ ከማናት ደግሞ ስም ስም እኮ አያዘልኝም። ከሀቢባ ጋር ስትጫወት አረ ሰላም የሰጠውሽን ጨረሽው እያለች እያለች እንዳለ ወስጄ ጊፍቱን ሰጠዋት። ፍርሃዊ የምትባል የኦሮሞች ከእሷ ጋር ደግሞ ጌም ስጫወት ሁለት ትንንሾቹን አንበሳ ረደችልኝ። ልደቴ እያለች በየአመቱ ሰው መበጥበጥ ነው። ሌባ፣ ይቺ ዘራፊ። እኔ አንድ ቀን ልደቴ ነው ብያላቅ፣ ልደቴ ነው ስትል ሄጄ የሰጠች ምን ሰጠዋት? ምናምን፣ አንድ አበባ የለኝም ስላንች። አንቺ ቆሻሻ ማለት ነው። የኔ ልጅ ምን አታ ዘር ማንዘርሽን የሚያስተዳድር ደሞዝ ያላት አባት እኮ ናት። ኦኬ፣ ምን አባሽ እኔን ሲያክትሽ ልጅ። እኔ ተናገርኩት ዲቦራ። አንቺም ሊዝቢያነሽ ማለት ነው። ሊዝቢያነሽ። ኦኬ፣ ምን አባሽ ስምሽ ሳይጠራ ዘለሽ ተነሳሽ። ከሁሉ ከሄለን ወርቅዬ ጋር ተባላሽ፣ ከኤልሻዳይ ጋር ተባላሽ፣ ከሁሉ ጋር ተባላሽ። እሳት ይብላሽ፣ መኪና አደጋ ይብላሽ። አንቺ ኡርጋጥ ስታስጠላ እንዴ! ኮመንት ላይ መጻፍ አልቻልም። ሊያልኩ ኮመንት ላይ ነው ጀግና ብዬ የጻፍኩት ማለት ነው። አንቺ ጀግና ነሽ። ማንንም እንዳትሰሚ። ጭራሽ ልጄ ላይ መጣሽ። መውለድ መታደል ነው ቤታ። እንደ አንቺ ኤርትራዊ እየሸናብሽ ኤርትራዊ እኮ እየሸናብሽ አምስት ዓመት አቅሻለሁ ባልሽ እኮ ኤርትራዊ ነው። ዴቪድ ብለሽ ስም ያወጣሽለት ማለት ነው። እየሸናብሽ እኮ አንቺ እኮ ሽንት ቤት ነሽ። በቃ አንቺ ሽንት ቤት ነሽ። መጠቀሚያ ነሽ፣ መጠቀሚያ በአቶ ድፍን አምስት ዓመት ትወልጂ ነበር እኛ ግን ወልደን ስመናል። ኦኬ፣ የኔ ኩያነሽ፣ ምን አባሽ ልጅ ልጅ ትጫወቻለሽ? የኔ ኩያነሽ፣ አንቺ ቆሻሻ ማለት ነው። አንቺ መሀይም ማለት ነው። አሜሪካ ቁጭ ብለሽ ወይ አትሰሪ ወይ አትማሪ፣ ድልብ መሀይም ጡረተኛ። ሰውን ደግሞ ጡረተኛ ትረች። እኔ ግን እኔ ያልኩት ብቻ ይሁን፣ ማን አባሽ ይሰማሻል? አንቺ ድልብ መሀይም አንቺ የዕድር ኩባዬ ደግሞ ቁመቷ እኮ ነው። አቤት ቁመት ቢኖራት አቤት ቤታ ቁመት ቢኖራት አቤት ቆንጆ ብትሆን አገር አልቆ ነበር። እንደነ ቴዲ እነ ቴዲ አፍሮ ሚስት ቆንጆ ብትሆን አገር አልቆ ነበር። እንደ ቁመት ቢኖራት እንደማናት በቀደም እንደሞተችው የማን ነው ስሟ ማን ነው? ቀነሌ ብትሆን እች የዕድር ኩባዬ የጣሊያን ኮዳ አገር አልቆ ነበር። ከማጣረሽ መወጣጠርሽ፣ ኦኬ። እኔ ማ ክብሬን ጠብቄ በክብሬ ልጅ እያሳደግኩ እንዳንቺ ቁጭ ብዬ፣ ለዚህ ቁጭ ላደረግሽው ጎሮምሳ ቂጥሽን እየከፋሽ እንደ ሴተኛ ዳሪ ተኳኩለሽ ትገብ ያለሽ። ኦኬ። ከዛ በኋላ ምንድን ነው ስራሽ? መለመን ነው፣ በልመና ነው አሜሪካ ቁጭሽ ልትተዳድር። እኛ ግን ለዚህ ወርተን ሰርተን ምንመጣ። ኦኬ። እናትሽን የካድሽ እናትሽ ኦሮሞን ቆይላ ሰማችሁ። እኔ በልጄ ከመጣሽ እናትሽ አፋት ትበላታለች። አንቺ ቅማላም ልጅ ላይ ምን አባሽ አስኬደሽ? አንቺ የልሻድ አይነሽ አንቺ ኩኩንያም ማለት ነው። አንቺ አሜሪካ ለማኝ፣ አንቺ ብስ ብስ ምን፣ አንቺ ሰርጀሪያ እንዴ? እኔ እኮ የተቻለ ኮንፊደንስ አለኝ እኮ ከአንገት በታች ብቻ ታይቻ አላቅም። ሙሉ ወይም በራሴ ኮንፊደንስ ዘጭ ኮንፊደንስ የሌለሽ መጀመሪያ ሁላችሁ ልታሳምናችሁ ስትፈልግ ምን አደረገች? እቺ ድልብ መሀይብ እርጉዝ ነኝ ብላ ቴስት የሚደረግ ስቶሪ ላይ ለቀቀች። ኦኬ ስቶሪዋ ላይ ለቀቀች። ከዛ በኋላ ደግሞ ያው የሚያይላት ብዙ ስታጣ ማለት ነው የሚያንሸራሽርላት አጣች። ከዛ በኋላ መለሰች እና መጣችና የመጣሽ ቀን ሰው ትንሽ ይፎገርብኛል፣ እንኳን እንኳ ትንሽ እንኳን ሰው ይነቃብኛል፣ አይታልም። ልክ የመጣሽ ቀን እንደዚህ ብላ ቆሜች ቀስ ብለሽ ምንም አያምርብሽ። አቋቋሚሽ እንደውም የሆነ ችግር አለበት። እንዴት ሆነ እንደምትቆም አይታችሁ እንኳን አትቆም። እኛው ልሽ በተፈጥሮ ኮንፊደንስ ዘጭለን ዘጭለን ዘጭለን አየሽን። እኛ የስድስት ወር ነብሰ ጡር እንኳን ሆነን እንዴት እንደምናምር አየሽን። አንቺ እኮ ገና ሳታረግሽ እዚህ ጋር ነው ደግሞ የተከመረው። ምንድን ነው እዚህ ጋር የተከመረብሽ? አስጠረገው አስመትጩ አጭ ቆሻሻ ማለት ነው። የታደለ ይወልዳል አይደል? አምስት ዓመት ቲክቶክ ላይ አቅሻለሁ። ባልሽ ይሸናብሻል አንቺ ላይ። አንቺ ባልሽ አይደለም ቦይፍሬንድሽ፣ ቦይፍሬንድሽ ዴቪድ የምትይው ይሸናብ አይት። በቃ አንቺ ሽንት ቤት ነሽ፣ ሽንት ቤት ሽንት ቤት ነሽ አንቺ። አንቺ ሽንት ቤት ነሽ። አንድ ሴት አምስት ዓመት ከባሏ ጋር የኖረች ካልወለደች፣ ሽንት ቤት ናት። በቃ ይጠቀምባታል። መሀን ካልሆነች ይጠቀምባታል። አንቺ ብስ ብስ ኤልሻ ጋ የለምን? ተናገርሻት። ምና ባሻ ገባይ ሊዝቢያ ነሽ እንዴ? ሊዝቢያ ነሽ? ዱባይ ሄደሽ ልትጎረጉሪያት ነው? እንደ እናንተ እኔ ማለት ነው ልጄ ነው የወለድኩትን አልክድም። እናንተ እኮ ልጃችሁን የምትክዱ ናችሁ ለጊፍት አዎ ትልቅ ሰው ነኝ ባለጸጋ ትልቅ ሴት ነኝ ትልቅ ሴት ነኝ ክብር ያለኝ ወልጄ የሳምኩኝ ልጄን ያልቃርኩኝ አደባባይ ለጊፍት ብዬ ልጅ የለኝም ብዬ ያልሸመጠጥኩኝ ነኝ ያልሸመጠጥኩኝ ለእናንተ የወለደ የወለደ ትልቅ ሰው ነው እሺ አንቺኛዋ ደግሞ እናቱ ማናት እቺ ሴትዮ? እኔን እማማ እያለች ነበር የምጠራኝ። እች ማናት ውይ፣ እኔን እዛ ጡቱ ራሱ ምንድን ነው? ስንት ነው የጠባው ይሄ ጡት፣ ይሄ ጡት ስንት ነው የጠባው? እናቴ ልጅ ማናት እስቲ ጻፉ። ማናት እች ሴትዮው? ሴትዮ እኚህ ሴትዮ እኛ አሁን የሊዝቢያ ታየብን ብለው የሚያለቅሱት ትላንትና ተሽሎሽ ነው ተሽሎኝ ተሽሎኝ ድኜ ሊዝቢያንን እቃወማለሁ ብዬ ወጣሁኝ ማለት ነው። እኚህ ሴትዮ ምን ነው ቦርጩም ሆዱም አንድ ላይ ምንድን ነው የስድስት ወር እንኳን ነብሰቱን እንደዚህ ውድቅ አይልም። ምንድን ነው እንደዚህ የወደቀው? ምንድን ነው እሱ አይታየም? አይታይም እንደ ጋይስ የእኔዎቹ ጻፉ፣ አይታይም? ይታያል። ኦኬ፣ እልስዬ፣ ቴንክ ዩ ይታያል። እኚህ ሴትዮ እኚህ ሴትዮ እንግዲህ ሪከርዶች እንደው የት ነው ያላችሁ? እባካችሁ ለእኚህ ሴትዮ እንደው፣ እርሜ ጸጋ ነው ለኚህ ሴትዮ አድርሶላችሁ እባካችሁ ለኚህ ሴትዮ እንድታደርሱልኝ እፈልጋለሁ። ቆይ ቆይ እኚ ሴትዮ እኔን ትልቅ ሰው ልጄን ስላልካድክ ስላቀስ የወለዷቸውን ልጆች ይክዳሉ፣ እዚህ ቲክቶክ ላይ ለምን ብለው ለጊፍት ብለው። እኔ ደግሞ ልጄን ከምክድ ልጅ የለኝም ብዬ ቲክቶክ ላይ ወንዱን ከምበላ ማለት ነው። ለምን በአፍንጫ ያወርድም? እማማ፣ ይሄ ፎቶ እንዴት ነው? እንዴት ነው? እስቲ እኔን እርሶ እያሉ ነው? እኔ እርሶ ነኝ፣ ትልቅ ነኝ። እግዚአብሔር ይመስገን ወድጅ አለዋ አይኔን ባይና ይቻለዋ እርሜ ወደ ላይ ወደ ታች አይቆጥር ወደ ላይ እንጂ የሚቆጥረው እንዴ እኚህ ሴትዮ ግን እኚህ ሴትዮ ግን ጡቶት ምንድን ጡት ማስያዣ የለም ምንድን ነው ሀሳብ እንደዚህ ሰባት ልጅ እንደወለደ ምንድን ነው የሁሉ ሀሳብ እስቲ ጡቶትን ሰብሰብ ያርጉት እናት አለም ጡቶትን ሰብሰብ ያርጉት ወይዘሮ ዲቦራ ይሄ እንግዲህ አሁን የሰፈር ሰው ነው። ደግሞ ትላንትና ላይ አላየውኝ ልክ ሲለሱኝ፣ የፎቶ ማአት የቪዲዮ ማት የምትልኩልኝ ሰዎች እጃችሁ ይባረክ ማለት ነው። እኚህ ሴትዮ ግን ሳይደነገ ግን አይናቸው ኒ ምንም አላችሁ እንግዲህ፣ እኚህ ሴትዮ ከኔ እድሜ በምን ይተናነሳሉ? ምክንያቱም ልጃቸውን ክደዋል ክደዋል። ለዚህ ለቲክቶክ ጊፍት ብለው ልጆቻቸውን ክደዋል። ኦኬ፣ እኔ ደግሞ ልጄን አልክዳት፣ ልጆችን አልክዳቸው፣ ጸጋዎችን በረከቶችን አልክዳቸውም። እናንተ ለጊፍት ብላችሁ እኮ ማለት ነው። ለጊፍት ሊያሾ እያወራችሽ ነበረ ልጅ ሊያሾ የለችም ጊዜ ለጊፍት ብላችሁ ልጆቻችሁን እኮ የምትክዱ ናችሁ። ልጆቻችሁን ለግፍት ብላችሁ ታብታባርጉ ጋይስ፣ ለግፍት ብላችሁ ልጆቻችሁን የምትክዱ ልጅ የለኝም የምትሉ መረኖች ማለት ነው። ማናት የምትሉ እችን ሴትዮ አታቁም እንዴ? ጤነኛ አይደላችሁም። እችን ሴትዮ ካላወቃችሁ፣ እች ሴትዮ አታቋቸውም? እንዴት አታቋቸውም? እች ሴትዮ ትናንት እኔን እርሶ እያሉ ነበር ሲያወሩ ነበሩት። እኔ ደግሞ አሁን ይሄን ፎቶ ሰው እቺ ሴትዮ እንግዲህ በደንብ ትታያለች፣ ዓይኗን ብትዩ ምኑ ብትሉ፣ ዲቦራን አታውቋትም። እሷን ተነካች ብለው እኮ ነው ውለ ሊዝቢያዎች የተነሱበት። ትናንትና አያችሁ፣ እቺ ሴትዮ ሪከርድ አድርጓት፣ ሪከርዶች አላችሁ፣ ጅርቱ አድርሱ ለዚህ ሴትዮ፣ በእናታችሁ። ትናንት የሰፈሯ ሰው ነው ይህንን የላከልኝ፣ ይህንን የሰፈሯ ሰው እኝናቸው እንግዲህ አንቺን አንቱ እያሉ እየጠሩ የነበሩት ትናንትና። እኝ ናቸው እንግዲህ ጡቷቸው ጡቷቸው ይሄ ጡቷቸው እንግዲህ የኔን ይሁት ሆዳቸው ጋር ነክቷል። ምንድን ነው መሬት ነክቷል ጡታቸው። ምንድን ነው ውይ፣ በጣም የኑ ወይኔ፣ በርጫቸው ራሱ በሳት ስንት ልጅ ነው ብን የወለ እንደዚህ በሀሳብ የተዋጡት ትላንትና። አዎ ተሽሎኝ ነው እማማ ዲቦራ፣ ተሽሎኝ ነው። እኔም ተሽሎኝ እግዚአብሔር ይመስገን። ያመመኝ ደግሞ ትልቅ በሽታ እኮ አይደለም፣ በጣም ሲምፕል በሽታ ነበር የታመምኩት። እጅግ በጣም ሲምፕል በሽታ፣ ቀላል በሽታ፣ ሴት ልጅ የምትታመመውን በሽታ ወግ ማድረግ ስታይ ጸጋ ስታገኝ የምትታመመውን በሽታ እንጂ ማለት ነው። የሆነ የከፋ በሽታ አልነበረም እኮ የታመምኩት። ተሽሞሽ ነው ከሞት ተርፈሽ አልጋ ላይ በስብሰሽ አልሽኝ። አልበሰበስኩም፣ አልጋ ላይ አልበሰበስኩኝም። ሳምንት አይሞላኝም። ኦኬ፣ ሳምንት አይሞላኝም። ኦኬ። የምግብ አለ ነብሰ ጡር ስትሆን እንግዲህ ሴቶች ታውቃላችሁ፣ ይህን ምግብ አለመስማማት አለ፣ ብዙ ነገር አለ።